ምናልባት ወጣቶችን ወደ ክፉ ሀሳብና ስራ የሚገፋቸው ነገር ምንድን ነው የሚለውን መሰረቱን ብናይ ጥሩ ይመስለኛል። ትምህርት ቤት እንግዲህ ያው ብዙ ጉዳዩ ተነስተዋል። ነገር ግን እኔ በአራት ዘርፋይ ለማየት ሞክራለ። አንደኛው ተማሪዎች ወደ ከፍተኛ ትምህርት ተቋማት ሲመጡ በዛ የሚያጋጥማቸው ክፉ ነገር መቋቋም የማይችሉት ወደ ክፉ ምንድን ነው ምክንያቱ ሲባል፣ አንደኛ የራሳቸው ጽናት ዝግጅት፣ የሚገጥማቸውን ነገር ለመቋቋም ያላቸው። ሁለተኛው ምንድን ነው ብለን ስንል ሁለተኛው ደግሞ የጓደኛ ችግር ነው። ዛካይ መተው የሚያገኙት ጓደኛ የሚያጸናቸው ነው፣ በዛው ላይ በድካማቸው ላይ ደግሞ የሚያዘናጋቸው ነው። ሌላው የቤተሰብ ችግር ነው። ቤተሰቦቻቸው ልጆቻቸውን ምን ያህል አዘጋጅተው ነው ያለባቸው የሚለው ሌላው፣ በዛ በአካባቢው የሚገጥማቸው ሁኔታ አሁን ቅድም እንደተጠቀሱት፣ በሚዲያው በሚያነቡት፣ በሚያዩት በዛ በአካባቢያቸው፣ በፊት ካደጉበት ከነበሩበት የተለየ አካባቢ ስለሆነ ለዛ ወደዛ ነገር ሲመጡ ያ ቻሌንጅ ያለባቸዋል። እያንዳንዱም በጥቂቱን ለምሳሌ የራሳቸውን ስንል አንድ ወጣት ከእናት ከአባቱ ተለይቶ ወደ ከፍተኛ ትምህርት ተቋማት ሲመጣ ከእናት ከአባቱ ስለተለየ ብቻ የሚያውቀው አንድ ነገር ቢያጠፋ ለምን ይሄን ያደረግ ለምን እንዲሆን የሚለው ወይም ለቤተሰቡ ይላወቀ ሰው የሚነግብበት ሰው ካለበት ውጪ ማንም ወደ ማያውቀው አካባቢ በመምጣቱ ብቻ ያንን እንደ ልዩ ነፃነት ቆጥሮ የፈቀድኩትን ባደርግ የፈለግኩትን በሰራ ማንም አያምኝም ምንም አልሆነም ብሎ ራሱን ማዘናጋት የለም። ይልቁንም ስለ እሱ ህይወት የሚያስብለትና የሚከታተለው ስለሌለ የበለጠ ኃላፊነት ተሰምቶት ስለዚህ ጥንቃቄ ማድረግ ይኖርበታል እና ምክንያቱም፣ ሰው ራሱን የሚያደርገውና የሚሰራውን ነገር አላማ አድርጎ መርጦ መሄድ ካልቻለ ከባድ ነው። አንድ ሰው ወደ ከፍታ ትምህርት ተቋመ ሲመጣ ለምንድን ነው ይመጣ? ለመማር ዋናው አላማው ለመምታት። ስለዚህ የሚያስበው የሚያደርገው ነገር ምንድነው? ያንን አላማውን ግብ ለመምታት። ስለዚህ አንደኛ ጊዜውን በጥናቱ ላይ በትምህርቱ ላይ ለትምህርቱ በሚያስፈልገው ነገር ላይ ሁሉ የሚያወል ከሆነ እ አንዳንዴ ጊዜን ግዜን ያላጋቡ አለመጠቀም ወደማይሆን አቅጣጫ ቅዱስ ዳዊት በመጽሐፍ ቅዱስ ላይ እንደምንማረው ታቦተ ጽዮን በዱርስ በዱር ሳለች ሰራዊቱም ስለ ሀገር ሲዋጋና ሲፋለም እሱም ከታቦተ ጫው ጋር ዘምቶ መጸለይና ያንንም ሰራዊትን ማረጋጋትና ማበረታታት ሲገባው እሱ ከዛ ተለይቶ ገላውን መታጠብ በሰገነት ላይ መዝናናት ሌላ የቁንጦ ነገር ማድረግ ሲፈልግ ነው። የወሎም ውስጥ አይን ውስጥ ተገባች። በዛው ዝሙት ውስጥ የተጠለፈ እግዚአብሔርንም የዘይ በማመንዘር የበደለው መጨረሻ ላይ ኦርዮምን በመግደል ነፍስ ያጠፋው። ስለዚህ አንዳንድ ጊዜ ጊዜያችንን በአግባቡ ለሚገባው ነገር ካላዋል ነውና ከተዘናጋ ሌላ ነገር መሀል ይገባል ነው። ስለዚህ ተማሪዎች ጊዜያቸውን በአግባቡ ለትምህርታቸው፣ ለጥናታቸው ስለዚህ ለዛ ነገር በሚያስፈልግ ነገር ማወር አለችው። ቤተሰብ ስለሌለ መካሪ ስለሌለ ስለዚህ ፍላጎታቸው የጠየቃቸውን ነገር ሁሉ ወደ ማድረግ እና ወደማይፈለጉ ጉዳዮች ላይ የማዘመር እና ስለዚህ በትክክል ለመጡበት ዓላማ ራሳቸውን ኮሚቴድ አድርገው መሄድ አለመቻል የእነሱ ጥንካሬና በአካባቢያቸው ያለው ፈተና ለመቋቋም ያላቸው ብቃት ይሄ አንዱ ትልቁ ነገር ነው። ምክንያቱም ግዲህ ከፍተኛ ትምህርት ተቋማት መጥተው የበለጠ የሚጸኑና የሚበረቱ ይኖራል። ስለዚህ የበለጠ በትምህርታቸውን በመንፈሳዊ ህይወታቸው ውጤታማ የሚሆኑ ይኖራል። እንደዛው ደግሞ ጭልቅ ብለው ጠፍተው ቤተሰብ የሚጠብቅባቸውን ሀገርም ከነሱ የምትጠብቀው ቤተክርስቲያን ከነሱ የምትጠብቀውን ነገር ሁሉ ሳያሟሉ የመጡበት ዓላማ ተሰናክሎባቸው የማይሆን ነገር ላይ የሚወቃሉ እና ይሄ አንዱ የራሳቸው የተማሪዎቹ የወጣቶቹ ጥንካሬ እና ለመጡበት ነገር ኮሚትድ ሆነው በዛ መስመር አለመሄድ እና ለሚያዩትና ለሚሰሙት ነገር ሁሉ እንትን ማለት መታለል አንዱ ይሄ ነው። ሁለተኛው የሚቀርባቸው ጓደ ሲመጡ ልጅ በሚመጡበት ጊዜ አብሮ ያደገ ጸባውን የሚያውቁት ህይወቱን የሚያውቁት ሰው አይደለም የሚያገኙት። ከተለያየ አካባቢ የተለያየ ባህል፣ የተለያየ አኗማር፣ የተለያየ ደግሞ ልምድ ይዞ ያደገ በበጎ ምግባርና ስንትን ያደገ እንደገናም ደግሞ ትንሽ አልባሌነት የሚያጠቃው አንዱ የሚያስደስተው ሌላው የሚያስደስተው የተለያዩ ጸባይና ባህል ይዞን የሚመጣው ስለዚህ እንደ አጋጣሚ ወጣቱ ወደ ከፍተኛ ትምህርት ተቋም ሲሄድ ከማ ጋር ነው መቀራረብ ያለው? ማን ነው ጓደኛ ማድረግ ያለው? ለትምህርት የሚያግዘው ለመጣወት አላማ እንደው ማን ነው እሱ? እንደገና ደግሞ ምናልባት ከዚህ የሚያወጣ ሰው ካለ ብችል ያንን ላስተካክለው፣ ልመክረው ምክንያቱም በትምህርት ቤት ውስጥ እኮ መማር ብቻ ሰው መማማርም። ስለዚህ ላስተካክለው፣ ልመክረው ይገባኛል። የእሱ ጸባይ የእሱ አካሄድ እኔንም እሱን የሚጎዳን ስለሆነ ማስተካከል አለበት። አለበለዚያ ማይሆን ከሆነ ደግሞ ራሴ ማውጣት አለ ብሎ። ስለዚህ የሚ ጓደኛው መበት ካልቻለ ከባድ ነው። ምክንያቱም መጽሐፍ ቅዱስም እንደሚያስተምረን ሐዋርያ ቅዱስ ጳውሎስ ክፉ ባልንጀርነት መልካሙን አመን ያጠፋሉ። እና ስለዚህ አስቸጋሪ ነው። ሰው የሚውለውን ይመስላል ወይ። ባልንጀራ ማን እንደሆነ ንገረኝና ማን እንደሆንክ እነግርሃለሁ የሚለው እኮ ሰው ጓደኛው በሰው ላይ የሚያሳድ የሚያሳድረው ተጽዕኖ ስላለ እና ስለዚህ ባልንጀራ በጣም በጣም ትልቅ እንትን አለው። ለምሳሌ አሁን ሰልሱ ደቂቅን ብናይ ከሌዳውያን ተቋም ለመማር ወደ ዩኒቨርሲቲ ሄደዋል። በዘመኑ ያ ትልቅ ተቋም ነው። ናቡከደሮዞ ሊያስተምራቸው ነው አይደል? የመረጣቸው ቆይ ሀገሩ የመለመናቸው እና ስለዚህ ሰልሱ ደቂቅን በጣም ያጸናቸውና ያበረታቸው ምንድን ነው? ዳንኤል የመሰለ ጠንካራ ባልንጀራ ስላላቸው። ዳንኤል በጣም የበሰለ ነው። ከዛ በኋላ የሚሆነውን ነገር አየ። ያ ከጊዜ ከአምልኮት እንደሚለያቸው ሲያውቅ ከእነሱ ጋር ተመካከረ። እንዲህ ማድረግ አለብን መከራቸው እነሱም የባልንጀራቸው ምክር ተቀበሉ። እንግዲህ በእውቀትም በጣም የነጠቁ ሆኑ። ብዙም በጸሎት ጸንተው እውቀት ሚስጥር ተገልጾላቸው በንጉሱ ፊት ሁሉ ሞገስን ያገኙ ታላላቅ ሰዎች ሆኑ። መጨረሻ ላይም በእምነት ተፈትነው አለፉ። ዛሬ ለዓለም ምስክር ሆነው ከነሱ ህይወት ሁላችንም ተማረ። ለዚህ የበቁት ግን ጥሩ ባልንጀራ ዳንኤል ነው መሰለ ሰው ስላላቸው ሰለሱ ለዛ ሁሉ ክብር እንደገና ደግሞ ክፉ ባልንጀራ ደግሞ ካጋጠመ በጣም ከባድ ነው። ለምሳሌ በመጽሐፍ ቅዱስ ላይ እንትናን ማየት እንችላለን። እዮናዳብ እዮናዳብ የነጉ የዳዊት ልጅ አቤሴሎ እህቱን ትማርን ወደደ። በጣም በውስጡ የስጋ ፈቃድ አደረበት። ስለዚህ ቅልፍ አልወስድ ሲለው የሚሰራው ነገር ሲያጣ ምን ማድረግ ይሻለኛል ብሎ ዮናዳብን እንትን አለው ጠየቀ። በጠየቀው ሰዓት ግን መጥፎ ምክር መጥፎ ምክር መከረ። የዛን የባልንጀራውን ምክር ተቀብሎ ሞቱንም ደፈረ መጨረሻ ላይ ጠላ። ስለዚህ እሱ ሞቱ ሞታቸው ተበላሽ። ስለዚህ መጥፎ ባልንጀራ እንግዲህ አሁን ግቢ ጉባኤ የመጣ ወጣት ነው። ወጣት በእሳትነት ባህሪ ውስጥ ነው ያለው። አሁን ከእሳት ብነ ከስጋ ባህሪያት በቤተሰብ ያንተ መስነ ወጣት እሳትነት ባህሪ ያለው እሳትነት ባህሪ ላይ ያለ ደግሞ እሳት ያለበት አካባቢ ቤንዚን ማርከፍከፍ ከፍ መጥፎ ነው፣ ያቀጣጥለዋል። ስለዚህ ወጣቱ ወደ ከቤተሰብ ተለይቶ ከአካባቢ ተለይቶ ወደዚህ ሲመጣ ያቺንም ሲያይ ያንንም ሲያይ ብዙ ፍላጎቶች በውስጡ ሊነሱ ይችላሉ። ያ ውስጡ ያለሰ ወደ ተለያየ አቅጣጫ ነፋስ ሊያቀጣጥለው ይችላል። በዛን ጊዜ አሁን የሆነ ስሜት ተፈጥሮበት አጠገቡ ላለው ባልንጀራ እንጀራ ቢያማክረው የበለጠ ወደ ክፉ ነገርና ወደ ክፉ አቅጣጫ የሚመራው ከሆነ የመጣበትን ዓላማ ስቶ የማይሆን ነገር ውስጥ ይገባል። ስለዚህ ትምህርቱ ይጠፋል ወይ የሚጣላሽ እና ስለዚህ ባልንጀራ የሚቀርብ ባልንጀራ መልካም ከሆነ ወደ መልካም ይመራል ክፉ ከሆነ ወደ ክፉ ይመራል። እና ስለዚህ ባልንጀራ ማ የሚለውን ነገር ወደ ትምህርት ተቋማት የሚመጣ ሰው መለየት ይሄ አንዱ አቅጣጫ። ሌላው የቤተሰብ ችግር ነው። ቤተሰብ አንዳንድ ጊዜ ልጆቻችን የጠቀምናቸው እየመሰለን በትክክል የሚጠቅማቸውን የሚጎዳቸውን እየለየን አናሳድጋቸው አናሳድጋቸው። ስለዚህ የሆነ ጥፋት ከሆነ ለምን ጠፋ ብለን ሪ ነው የምንለው። ግን ጥፋቱ ጥፋትነቱ ምን እንደሆነ ይህን ላለማጥፋት ምን ማድረግ እንዳለ ናቸው። ከዚህ ጥፋት እንዲመጠቀቅ እንዳለባቸው ግን አናስረዳቸው። ስንቀጣቸው እንኳን ያጠፉት ነገር ምን እንደሆነ አስረድተናቸው ዳግም እንዳይደግሙት አይደለም፣ ስለተናደዱና ጥፋት ስላጠፉ ብቻ ነው። ስለዚህ ቤተሰብ ልጆቹን በትክክል መቅረጽ አለመቻል አንድ አንዳንድ ጊዜ ከኛ ሲወጡ በቃ ለአደጋ እንዲጋለጹ ምን አደርጋቸው አናዘጋጃቸው። አሁን ውጭ ሀገር ምን ያደርጋሉ? አንዳንድ ጊዜ ሳይታሰብ ጎርፍ ይመጣል። መጥለቅለቅ ይደርሳል። ስለዚህ በጣምም አሁን በአውሮፓ አብዛኛው የምድር ክፍል ውሃ ነው። ስለዚህ ምን ምን ጊዜ ምን እንደሚፈጠር ስለማይታወቅ እያንዳንዱ ሰው የወለደውን ልጅ ውሃ ዋና ያስተምራል። ምክንያቱም ውሃ በተጥለቀለቀ ጊዜ ራሱን ያተርፋል። ራሱ ቢያደዳል ማለት ነው። አባቱና እናቱ እጁን እየጎተተ ተሸክሞ መሮጥ የለበት። ህጻናት በረዶ በሆነ ጊዜ እያንሸራተተ ያፈርጣቸዋል፣ ይወድቃሉ። ምን ይላሉ? ልጆቹን በዛ ላይ እየጎተቱ ሲወድቁ ዝም ብላ ያዋቸዋል? ያያቸዋል ይተንፈራፈው ሲገለበጡ ሳለቱ ዝም ይሏቸዋል። ተንፈራፈው ተንፈራፈው ይነሳሉ። በዛ ቻሌንጅ ውስጥ እንዲያድጉ እነሱ በሌሉበት ጊዜ ራሳቸውን ወድቆ የሚነሱ ስለዚህ ልጆቻችን ከኛ ሲወጡ ሲሄዱ ምን ያጋጥማቸው ምን ሲያጋጥማቸው ምን ማድረግ አለበት? አዎ እንዴት ምንድነው ልናስተምራቸው ልናስጨባቻቸው የሚገባውን ነገር አይተን መጀመሪያ ዓለሙን እኛ ስለኖርንበት ስላየነው በህይወታችን ባገኘ ነው ልምድና ትምህርት፣ ልጆቻችን ደግሞ እንዴት መሄድ እንዳለባቸው በትክክል አንቀርጻቸው። አንዳንድ ጊዜ የጠቀምን እየመሰለን ጠዋት ቤተክርስቲያን እንኳን እንዳይሄዱ በቃ ብርድ ልብስ ደርበን እንዲተኙ እናደርጋቸዋለን። ሄደው እንዳይማሩ መንፈሳዊ ነገር እንዳይረዱ ለነገ ህይወታቸው የሚያጋጥማቸውን ነገር በጾም፣ በጸሎት፣ በጥሩ ስነ ምግባር እንዳያልፉት ያንን የሚቋቋሙበትን ነገር እንኳን እንዳያገኙ እናደርጋቸዋለን። ነገር ግን ከኛ ጉያ ሲወጡ ልንደርብላቸው አልችልም። ከዛም ነገር ልናወጣቸው አንችል እና የጠቀምናቸው እየመሰልን አንዳንዴ ወላጆች ልጆችን እንጎዳል እና ስለዚህ ጥሩ ቤተሰብ ልጁን በደንብ ቀርቶ አንዳንዴ ልጅን በአጥር በር ዘግቶ በቃ ከማንም እንዳይገናኝ ምንም እንዳይ በማድረግም ከክፉ ነገር መጠበቅ አይችል ቤቱ ውስጥ ቆልፎ በቃ ዛሬ አጥናት ከተሰም በት ሂድና በሚል ብቻ በመጋረድ እና በማጠር ብቻ አደለ ክፉና በጎን ለማሳወቅ፣ ስለዚህ ትክክለኛውን ነገር አምኖበት እንዲሄድ በማድረግ ሆን እንዲያደርገው ነገም የትም ቦታ ቢሄድ ሰው ቢኖር ባይኖርም ከሱ ጋራ ነገር ግን የሚጠቅመውን አቅጣጫ ይዞ እንዲሄድ የሚያጋጥሙ መሰናክል ተራምዶ ተሸጋግሮ እንዲያልፍ ብቃት ያለው ህይወት እንዲኖሩ ከወላጆች ትልቅ ነገር ይጠበቃል። ስለዚህ በዚህ አይነት ወላጆች ቀርጸ ልጆቻችን ስለማናሳድጋቸው ከእኛ ጉያ ሲወጡ ሌላው አለም ይቀበላቸዋል ማለት ነው። በፈለገው ይመራቸው እና ይሄ አንድ ከወላጆች ያለ ችግር ነው። ሌላው በአካባቢ የሚገጥማቸው ችግር፣ በአካባቢ የሚገጥማቸው ችግር አሁን አለም በቃ በኔትወርክ የተገናኘችበት ዘመን ድሮ ነው የሆነ ነገር የሚሰራው ኖሮ የሆነ ቦታ ብቻ ነው። አሁን ግን ኔትወርክ ሁሉ ነውሩን ነገር አደባባይ አውጡት። ስለዚህ ወደዚህ አካባቢ ሲመጡ በአለባበስ፣ በአነጋገር፣ በአኗኗር፣ በቴሌቪዥኑ፣ በኢንተርኔቱ፣ በተለያየው ሚዲያ የሚያዩት ነገር በጣም ራሳቸውን ሁሉም የሚፈታተናቸው ውስጣቸው ያለውን እሳት የሚያቀጣጥሉ በዛ ላይ ዛሬ አውሮፓውያን ትውልዳቸው ወጣቱ እዛ ተኖጥሮ ጠፍቶ ሀገሪቷን እንዴት ይመራታል? ማን ይረከባታል? የሚለው ነገር ያስጨነቃቸዋል። ነገር ግን እኛን የሚያደነዝዝና የሚያፈዝግን ፊልሞች እየቀረጹ ወደኛ ይመጣሉ። እነዛን ፊልሞች እያየ ወጣቱ በስሜትና ባጉል ነገር እየተቃጠለ ከጨዋታዎች እየወጣ ማንነቱን፣ ባህሉን፣ ክብሩን፣ ሞራሉን እያ ስለዚህ እነዚህ ነገሮች ሁሉ በወጣቱ ላይ ትልቅ ተጽዕኖ ያሳድሩበት። ወደ ግቢ ጉባኤ ሲመጣ ያላየው ያልጠበቀው ነገር ያጋጠ የራሱን ባህሉን ማንነቱን ጠብቆ ሊሄድ ሲል እንደ ኋላ ቀርነት፣ እንደ ባላገርነት እንዳልሰለጠነ እያስቆጠረ አለሙ ስለዚህ እልም ወዳለው ስልጣኔ የሚመስል ስልጣኔ ውስጥ ይከፍተዋል ማለት ነው እና ይሄ ብዙዎቹን ሳያስቡትና ሳይዘጋጁ ወደ ክፉ ነገር ውስጥ እንዲገቡ ካልተጠበቁበት ቦታ እንዲገኙ ያደርጋል እና ስለዚህ የራሳቸው የተማሪዎቹ ብቃት አስተዳደግ እና መንፈሳዊ ብስለት በአካባቢ የሚያገኙት ጓደኛ ተጽዕኖ በዛ ላይ ቤተሰብ ደግሞ ከስሩ እነዛን ልጆቹ በትክክል አስጣጥቆ የሚገባውን ነገር ሰንቆ አለመላኩ እና በአካባቢ ያለው ተጽዕኖ ደግሞ በጣም ጠንካራ ስለሆነ እርዳታ እና እገዛ ስለሚያስፈልጋቸው የከፍተኛ ትምህርት ተቋማትን በዛ የሚደረገውም የቤተክርስቲያን አገልግሎትም እነዚን ሁሉ ነገሮች ተቋቁሞ እንዲያልፉ ትልቅ ድጋፍ ስለሚያስፈልጋቸው እነዚህ ሁሉ ችግሮች ወጣቱን ወደ ክፉ ነገር ይመሩታሉ እያስባል